አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ሀያት ወንድሞቼ እንደምን አላችሁ? ልኝን አልሐምዱላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው የዲስክ መሸራተት ምንድን ነው የሚለውን አቀርብላችኋለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታቁኝ ካላችሁ ሰው ዶርቁ እባላለሁ። እንግዲህ ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሽር ማድረጋችሁን እንዳትረሱ። የጀርባ አጥንት ማለት ነው የሀያ ስድስት አጥንቶች ስብስብ ሲሆን የጀርባ አጥንት መካከል የሚገኘው ረበር ረብራብ መሰል ክፍሎች የጀርባ አጥንት ዲስኮች ይባላሉ። እነዚህ ዲስኮች የጀርባ አጥንትን ባለበት ደግፈው ይይዛሉ ማለት ነው። ሰውነት ከባድ ኃይል ሲያስተናግድ ማለት ነው ኃይሉን የሚቋቋም ክፍሎች ናቸው። ዲስኩ ጠንካራ ሽፋን ያለው ሲሆን በውስጡ ግን ለስላሳ የሆነ ፈሳሽ አለው ማለት ነው። የድስክ መንሸራተት የሚባለው በድስክ ግድግዳ ላይ የሚፈጠር ቀዳዳ ምክንያት የሚፈጠር በውስጥ ፈሳሽ መውጣት ነው። ይህ ወፍራም ፈሳሽ ነርቮችን የሚረብሽ ንጥረ ነገር በውስጡ የያዘ ነው። ይህ መረበሽ ከፍተኛ ህመም ሊያስ ሊፈጥር ይችላል ማለት ነው። አንዳንድ ጊዜ በእጅ ላይ የሚደነዝዝና የድካም ስሜት ይፈጥራል። አንዳንድ ሰዎች ላይ ደግሞ በተቃራኒው ምንም ስሜት አይኖርም። የተንሸራተተው ድስክ የነካው ነርቭ ከሌላ የህመም ስሜት አይስማማም ማለት ነው። መንስኤዎችን እስኪኒ የዲስክ መንሸራተት ዋነኛ መንስኤ ከጊዜ ጋር የሚፈጠር የጀርባ እንቅስቃሴ ውጤት ነው። ድስክ ከእድሜ ጋር ከዕድሜ ጋር ማለት ነው ውሃማ ይዘቱን ያጣል። ይህ የፈሳሽ መቀነስ በዲስክ ላይ ክፍተት እንዲፈጠር ምክንያት ይሆናል ማለት ነው። የዲስክ መንሸራተት መቼ እንደተፈጠረ ማወቅ ያስቸግራል። ነገር ግን የሚከተሉት እንደ መንስኤ ይገለጻሉ። ጉልበታችንን ሳን ጉልበታችንን ማለት ነው ሳን ጉልበታችንን ሳናጥፍ ከባድ እቃ ለማንሳት ስንሞክር ማለት ነው፣ ከባድ እቃ ይዘን ከጀርባችን ስንታጠፍ ማለት ነው፣ ባልተስተካከለና በተጣመመ አኳኋን ከባድ ነገር ስናነሳ ወይንም ስንሸከም። ተጋላጭነትን የሚጨምሩ ነገሮችን እኔ ከመጠን ያለፈ የሰውነቱ ክብደት፣ እድሜ፣ ከባድ ስራ መስራት፣ በዘር ተመሳሳይ ችግር ካለ የሚ ታዩ ምልክቶች፣ የታችኛው የጀርባ ህመም፣ በትካሻው በጀርባው፣ በእጁ ወይንም በእግሮ ላይ መደንዘዝ ስሜት እና የአንገት ህመም፣ የጀርባው ማጠፍ ወይንም ለማስተካከል ሲሮጡ ህመም ማለት ነው። የጡንቻ ድካም፣ ከወገብ በታች የዳሌ ህመም። ኦኬ ሊያመጣ የሚችለው ውስብስብ ችግር ስናይ ህመም፣ መደንዘዝ ወይንም ድክም ድክመት የዕለት ተዕለት እንቅስቃሴን እስከሚያደናቅፍ ድረስ ሊጨምር ይችላል። የፊት ወይንም የአንጀት ችግር ማለት ነው። መከላከያ መንገዶቹን እስኪኔ ትክክለኛ የሰውነት አቋም እንዲኖረን ማድረግ፣ ከባድ ዕቃ በሚያነሱበት ወቅት ጫናውን ክብደትን ከጀርባው ይልቅ በእግሮ ላይ ማድረግ፣ የአካል ብቃት እንቅስቃሴ ለረጅም ጊዜ ለረጅም ጊዜ የሚቀመጡ ከሆነ ቀጥ ብለው ለመቀመጥ መሞከር፣ የሚተኙበትን ሁኔታ ምቹ ማድረግ፣ ክብደት ሆንም መቆጣጠር ማለት ነው። ሌላው መፍትሄና ህክምናውን፣ እኒህ ሙቅ ነገር መያዝ ህመሙን ለማስታገስ ይረዳል። ከመጠን ያለፈ እረፍት ማስወገድ፣ መጠነኛ እንቅስቃሴ ማድረግ የህመም ማስታገሻ መድኃኒቶች ማለት ነው። ጡንቻን የሚያፍታቱ መድኃኒቶች በባለሙያ የታገዘ የፊዚዮትራፒ ሕክምና እና በቀዶ ሕክምና እንዲስተካከል ያደርጋሉ ማለት ነው። እሺ፣ ሌላው በስከመጨረሻ የምናየው የወይራ ዘይትና የነጭ ሽንኩርት ፍቱን መድኃኒትነት እናያለን። እነዚህን ሁለት የምግብ አይነቶች አደባልቆ በመውሰድ ቀጥለው ለተዘረዘሩት በሽታዎች ተአምራዊ የሆነ ውጤት ማግኘት እንችላለን ይላል። አንደኛ የጡት የአጥንትና የአንጀት ካንሰርን ይከላከላል። አንድ የሻይ ማንኪያ የወይራ ዘይት አንድ የሻይ አንድ የሻይ ማለት ነው የደቀቀ ነጭ ሽንኩርት ጋር በአንድ ብርጭቆ የሞቀ ውሃ ውስጥ በመደባለቅ ማለት ነው ጧት እና ማታ መጠጣት። በደንብ ድጋሚ ያነብላችኋል። የጡት የጡት የአጥንትና የአንጀት ካንሰርን ይከላከላል። አንድ ሻይ ማንኪያ የወይራ ዘይት አንድ የሻይ የደቀቀ ነጭ ሽንኩርት ጋር በአንድ ብርጭቆ የሞቀ ውሃ ውስጥ በመደባለቅ እና ጠዋትና ማታ መጠጣት ይላል። አርተሪትስ የተሰኘውን የመገጣጠሚያ አጥንት ሕመምና ብግነትን ይከላከላል። የድካም ስሜትን ያስወግዳል። መስማት ችግርን ያስወግዳል። የልብ ሕመምን ይከላከላል። የወይራ ዘይቱን ትኩስ ተልጦ የደቅቀ አንድ ራስ ነጭ ሽንኩርት ጋር ደባልቆ ጠቅልሎ በቀን ሁለት ጊዜ በምግብ ሰዓት መውሰድ። ስድስት። ለስንፈተ ወሲ ፍቱን መድኃኒት ነው። አንድ የሾርባ ማንኪያ የወይራ ዘይት በአንድ ስምንተኛ የሻይ ማንኪያ የሽንኩርት ጭማቂ ጋር ደባልቆ የብልት አካባቢን ውጪውን መቀባት ብልት ጥንካሬን ኃይል እንዳገኝ እንደሚያደርግ ተረጋግጧል። ከፍተኛ የደም ግፊትን ይቀንሳል። ሁለት እጅ የወይራ ዘይትና አንድ እጅ የነጭ ሽንኩርት ጭማቂ አድርጎ በመውሰድ ከፍተኛ የደም ግፊት የህመም ስሜትን ለአንድ ወር በተከታታይ ተወስዶ ሊጠፋ መቻሉ ተረጋግጠዋል። ለስትሮክና ለልብ ህመም የሚዳርገንን ኮሌስትሮል ወይንም የደም ቅባትን በእጅጉ ይቀንሳል። ጉንፋን በሰዓታት ውስጥ ያስወግዳል። አንድ የሾርባን ማንኪያ ለብ ያለ የወይራ ዘይት ከሩብ የሻይ ማንኪያ ዱቄት ነጭ ሽንኩርት ጋር ደባልቁ መውሰድ ረጅም ዕድሜ እንዲኖረን አስተዋጽኦ ከፍተኛ ነው። ነጭ ሽንኩርት ከወይራ ዘይት ጋር እየቀላቀሉ በየዕለቱ ከምግብ በፊት ከምግብ ጋር የመመገብ ልምድ ያዳብረው። የቆዳ ህመሞችን የቆዳ ህመሞችን ትርጉም ባለው መልኩ ያስወግዳል። በቆዳ ላይ ችፍ ብሎ ለሚወጣ ለሚያሳክክና ለሚቆስል የቆዳ በሽታ ሶስት የሾርባ ማንኪያ የወይራ ዘይት ከአንድ የሾርባ ማንኪያ የነጭ ሽንኩርት ጭማቂ ጋር ቀላቅሎ በሚያሳክከው ማለት ነው ቦታ በቁስሉ ላይ ማታ ማታ መቀባት ያልተገባይ ሰውነት ክብደት ለመቀነስ ወሳኝ ነው። ሁለት የሾርባ ማንኪያ የወይራ ዘይት ከአንድ የሻይ የነጭ ሽንኩርት ጭማቂ ጋር በአንድ ብርጭቆ ለብ ያለ ውሃ ጋር ማለት ነው መውሰድ በመጀመሪያ ዘወትር ወደ ምኝታው ከመሄደው በፊት ይህንን በመደጋገም ይተግብሩ ይለናል። ስለዚህ የዛሬውን ፕሮግራም እዚህ ላይ እንጨርሳለን። ውድና የተወደዳችሁ እህቶች ወንድሞቼ፣ በያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።